ያ የተማርንበት በጨቅላነታችን በጨቅላነታችን እየቦረቅንበት የተገረፍንበት ትልቅ ቦታ ደርሰን ስራ የያዝንበት ለዚህኛውና ለመጪው ትውልድ ቋሚ ቅርስ አሻራ ሆኖ በሚቀመጠው በዚህ ልዩና ታሪካዊ መርሃ ግብር ላይ ሁላችንም ርብርብ ድጋፍ ይሻልና የሁላችንም ተሳትፎ የምናደርግበት የገቢ ማሰባሰቢያ መርሃ ግብር ስፍራ ላይ ወይንም ሰዓት ላይ ደርሰናል ማለት ነው። አንዲት የድጋፍ ተጠር እንኳን ብትኖር እንቀበላለን። እውነት ነው። በድጋፍ በአካውንት እነዚሁም ቃል በመግባት የተለያዩ ሰዎች ብዙ ነገር አድርጋችሁልናል፣ እናመሰግናለን። አሁን ደግሞ እጅ ከምን እንላቸዋለን። ቴና ዜሮ አንድ አምስት መቶ ሺህ ብር፣ ጎይቤ አንድ መቶ ሺህ ብር፣ አጋም ሰናዶ አንድ መቶ ሀያ ሺህ ብር

ገበነው ጸጋዬ የአንገፍነተው በደረ መወሰደው የማልገል ኮንሰርት የድሚ ነው ቦት በአንድ ደርስም ዞንጭ መድረክ የመራውን ተቋንካቸ ፈያ ፈያ ዜና መሽክቱ አሁን ድረስ ይግበቢ የሶሻል ሚዲያም ፍራንክ የሰማንን ነው በሆነ ተቁና ላለ ኮነም ተቆና ነጥብ ላለ ሚዲያም ኮነም በኳም እግዣድ ሂኖ ከዚህ ላለማ ከዚህ በላይ ከጸጋዬ ጋር ካሰብነው ኮንሰርት ባሻገር አንድ የኪነ ጥበብ ድግስ ቡታጅራ ከተማ ለማሰናዳት አቀደናል። እንደ ምስራቅ ጉራጌ ዞን በኬላ ወይም በኑረና ኬላ አንደኛና መካከለኛ ደረጃ ትምህርት ቤት ስም የሚከናወን ራሱ ገቢ ጀነሬት ማድረግ የሚችል ወይም ገቢ ማመንጨት የሚችል አንድ ኢቨንት ወይም ሁነት አስበናል። ምስራቅ ጉራጌን ታሳቢ ባደረገ መልኩ መዳረሻውን ቡታጅራ በማድረግ እነዚህ ያያችኋቸው ቆነጃጅት ሚሶች አሉ። እንዲሁም ዛሬ ሶሻል ሚዲያ ምን እያደረገ እንደሆነ ይታወቃል። በቲክቶክ ቤተክርስቲያናት፣ ትምህርት ቤቶች እየተገነቡ ይገኛሉ። እሱንም ጭምር ላይቭ ስርጭቶችን በማሰባሰብ የገቢ አቅም ለመፍጠር እንሞክራለን። ቡታጅራ ከተማ ውስጥ ደግሞ ጦቢያ ግጥምን በጃዝ ታቁታላችሁ። የምስራቅ ተረፈን የቴሌቪዥን ፕሮግራም፣ እሱን የቴሌቪዥን ፕሮግራም እዚህ ወደ ቡታጅራ በማምጣት ሙሉ ምስራቅ ጉራጌ ዞን አፍለኝ የኪነ ጥበብ ልጆች ቡታጅራ በዛ የኪነ ጥበብ ድግስ ታድመው ገቢ ኖሮት የዞኑንም ገጽታ ከፍ እያደረገን ገቢ የምናመነጭበትን አልፎም ደግሞ ይህ የስነ ጽሁፍ ምሽት ምሽት እንኳን የሚከናወን ቢሆን ቀኑ ላይ ይሄን ተራራ የያዘውን ስነውበት ሁሉ ገልጠን በማሳየት በቲክቶክ እና በሶሻል ሚዲያ ወደ ገቢ እንዲቀየር ለማድረግ አቅድናል። ከመሰረተው ገራም ከታች ከመስቀንና ማረቆ ጀምሮ ይሄንን እስከ ዳር ድንበር ድረስ በማስተዋወቅ የሶሻል ሚዲያ ካምፔን በመዘርጋት አሁን ይሄን ያህል ማንለውን ገቢ ለመፍጠር አቅድናል። ንቅናቄው ከፍ ባለመልኩ ነው የሚጀምረው። እንግዲህ እኛ የብዙዎች አባት ስለሆንን የብዙ ልጆች አባት እንዴት እንደሚቸገር ታውቃላችሁ። አላፊነትም ለእዛ ነው። መቼም ያው እስከዚህ ድረስ ጠርተውኝ ዝም ብዬሽ አልሄድም። ቅድም ሦስት መቶ ሺህ ብር ነው ያልኩት፣ ትንሽ ላሻሽል እና ግማሽ ሚሊዮን ለዚህ ትልቅ ፕሮጀክት ሚቀረጽበት ለሚቀናበት ፕሮጀክት በቀጣይ እናግዛለን በተከታታይ። ለጊዜው ግን እንደ ወረዳ መንግስት፣ 750 ሺህ ብር እንኳን አደረሳችሁ። እጅግ ደስ ይላል። እየደረገ ባለውም ነገር እጅግ እየኮራን ያለ ነው። ይህንንም ልማት ከህዝባችን ጎን ሆነን እኛም የበኩላችን አሻራ ማሳረፍ ስለሚገባንም የጋራም ስራችንም ስለሆነ እንደ ቡይ ከተማ አስተዳደር ስድስት መቶ ሺህ ብር ቃል እንገባለን። እሺ፣ አስተካክለነዋል፣ ሰባት መቶ ሀምሳ ሺህ ብር

እዚህ መጥተው ሰዎች አንድ ብሎክ ቃል ሲገቡ ከአራት ሚሊየን ወይንም ከአራት ነጥብ አምስት እስከ አምስት ሚሊየን ብር ቃል እንደገቡ ታሳቢ አድርጋችሁ እያመሰገናችሁልን ሞራል ያስፈልጋል። የሶዶ መረዳጃ እድር በሚል በነ ሰለሞን ዝንቱ፣ ማዕዛ ሚሊዮን፣ ይመኔ ሌሎችም ወንድሞቻችን የሚመራ አንድ ብሎክ ለመውሰድ ለመስራት ወስደናል። እግዚአብሔር ይርዳል። አመሰግናል። በጣም ደስ የሚል ነገር፣ ስንሰበስባቸው ወጣት ልጆች አሉ፣ በጣም ስሜት ያላቸው ሁሉም ነገር እናደርጋለን ያሉ። ስለዚህ እነሱ ደግሞ ቃል ገብተውልናል ሄኖክ ዘውዴና ጓደኞቹ ሄኖክ ሄኖክ ዘውዴ እንኳን ለዚህ ለ50ኛው ዓመት የወርቅ ኢዮቤልዩ በዓል አደረሳችሁ። እኛም ያው ከጓደኞቻችን ጋር የምንችለውን በራሳችን አስተዋጽኦ እናደርጋለን። ሌላው ደግሞ እዛ የምናውቃቸው ጓደኞቻችን አሉ፣ ነጋዴዎችም አሉ። ከእነሱ ጋር አንድ ላይ በመሆን በማስተባበር አንድ ብሎክ እንገነባለን ብለ ከሌላ ልለው ፈለግኩና ግን ይምጣ ሂደግ ናስና ከተሾመ ሰዓት አቤት ብለው የመጡ ናቸው። እሺ፣ እንኳን ደረሳችሁ። እኔ ለትምህርት ቤት ትልቅ ባለውለታ ነኝ፣ ውለታ አለብኝ። የትምህርት ቤቱ ብዙ ነገር ተደርገውልኛል። ከዚህ ትምህርት ቤት ቤተሰቦች እና አስተባብሬ መላ ዘመናቶች አስተባብሬ አንድ ብሎክ ጻፋ። እኔ ትንሹ የመጀመሪያው እኔ የዛሬ ሁለት ዓመት ነው እዚህ ገብቼ ያየሁት፣ ያሳዝናል ክፍሉ ናግራሲ ሲገባኝ መጀመሪያ መወደው ልጅ እጂ ያናገርኩት አብዱል ሰመድ ታከለን ነው። ስለዚህ ያኔም አላሳፈረኝም። አሁንም በጸጋን የተቀበለው አብዱል ከሪም እኛ በቤተሰብ ታላቅ ሰመት ታከላ የሚልም ወይም በእናታችን በነሱ በሊሆን ልጆቹ ደግሞ በአያታቸው ስም አንድ ብሎክ መኪያ ዳውድን እንሰራለን። አንድ ብሎክ መኪያ ዳውድ ብሎክ፣ እናመሰግናለን። እንግዲህ እስካሁን ብሎክ የተቆጠረውን ሰምታቸዋል። ሌላ ቃል ያስገባ ነው ወኪል ስለሌላቸው ነው። እዚ ሀገር ተምረው አሜሪካ የሚኖሩ ልጆች አሉ። ወደ አርባ አካባቢ አግኝተናቸዋል። እስካሁን ባለኝ መረጃ አንድ ብሎክ ለመስራት ቃል ገብተዋል። ሌላኛው ደግሞ የሚያስተባብሩ የቤት ስራ የሰጠ ነው። አንዱ አቶ ማሩ ገዳ ነው። እሱም ራሱና ሌላውን ጓደኞችን አስተባብሮ አንድ ብሎክ ያው አንዳንድ ብሎክ ለገነባችሁ ለመገንባት ቃል ለገባችሁ በራሴና በዞኑ አስተዳደር ስም እንደዚሁም በዚህ በታዳሚ ስም አንድ ያመስግኑልኝ። ምስራቅ ጉራጌ ዞን አዲስ ዞን ነው። ገና ሁለተኛ ዓመቱ ይዘዋል። ከክልሉ ጋር አንድ ላይ የተፈጠረ ዞን ነው። እንደዛም ቢሆን የእናንተ መነሳሳት እኔንም ጭምር አነሳስተዋል። እንደ ዞን አስተዳደር አንድ ሚሊዮን ብር በጀት ማስጀመሪያ አልገባለሁ እዚ ጋር ከዚህ በተጨማሪ አስተባብራለሁ፣ ሁሉንም እናስተባብራለን ሁሉንም ወረዳዎች። ያው እዚህ በአጋጣሚ በዓል ስለሆነ ሁሉም አልመጣም፣ ግን ሁሉም ወረዳ በዚህ ትምህርት ቤት ላይ አሻራ እንዲኖረው የበኩላችን አስተዋጽኦ እናደርጋለን። እጅግ አርግ ያመሰግናል። በተጨማሪም እንደዚሁ የጭኮ ስጦታ ተበርክቷል። ከቤተሰቦቻቸው ጋር ደግሞ በዓልን ደግሞ በደስታ እንዲያሳልፉ ደግሞ ልዩ ሙኩት ስጦታ እየተበረከተ ይገኛል። ወራላ ያስፈልጋል ከምስራት ራሰብ ዋና አስተዳዳሪ እንዲሁም ደግሞ ከደቡብ ሶዶ ወረዳ ዋና አስተዳዳሪ እጅ ልዩ ስጦታቸውን እየተበረከተ ይገኛል። ከድ እንኳን አደረሳችሁ መልካም በዓል ሊሆኑላችሁ መልዕክታቸውን አስተላልፈዋል ማለት ነው። ክብራትና ክብራን ታዳሚዎቻችን በመቀጠል ዶክተር ጀማሉ ጀንበር ሞራል ያስፈልጋል ብ ያደርጋችሁ በአዲስ አበባ ትምህርት ቤት ማሻሻያ ኮሚቴ ሆነው የሚያስተባብሩ ወንድሞቻችን ናቸው። ዶክተር ጀማሉ ጀንበር የጭቆና የጋቢ ስጦታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ሰው ሀብትና ፐብሊክ ሰርቪስና ሰው ሀብት ቢሮ ኃላፊ ናቸው። ዶክተር ጀማሉ ጀንበር በደ ብዙ ስራዎች ሳስተባብሩልን ነበር። ሌላኛው ስጦታ የሚበረከትላቸው የተከበሩ አቶ ሳሙኤል ዳርጌ የማዕከላዊ የኢትዮጵያ ክልል ጤና ቢሮ ኃላፊን ወደ መድረክ ከፍ ባለ ክብርና ሞራል ሸኙልን። የጋቢና እንዲሁም ደግሞ የጭኮ ስጦታ ይበረከታል ማለት ነው። ክብራትና ክብራን ታዳሚዎቻችን ጤናው የተጠበቀ የትምህርት ልዕልና የተበራጀ ትውልድ ያስፈልገናል። የተከበሩ አቶ ሙስጠፋ ሀሰን የምስራቅ ጉራጌ ዞን ዋና አስተዳዳሪን እጅግ አድርገን እናመሰግናለን። ራልና ጭብጨባ ያስፈልጋል። ንሳ ይጸጥብላችኋል። በጣም ምሳ ሰዓት እ አ የውንድታው ሌላኛው ስጦታ የሚበረከትላቸው የምስራቅ ጉራጌ ዞን የመንግስት ዋና ተጠሪ የብልጽግና ጽህፈት ቤት ኃላፊ የሆኑት የተከበሩ አቶ መሰለ ጫካ ከፍ ባለ ክብርና ሞራል ወደ መድረክ ሸኙልን። የጋቢ እንዲሁም ደግሞ የጭኮ ስጦታ ይበረከትላቸዋል። ክብራትና ክብራን ታዳሚዎቻችን

አዲ ተሳትኩን እዝጌር ተሻለንን ኬሬውንልን ኬሬው ለጀግና ለዋጮ ለአገሪ ኬርታ ዓለም አቀፍ ድምጽ አዮ ሜት ማነሽ ምን አይሉ ከባህል እስከ ቋንቋ ከትምህርት እስከ ስራ ከትላንት እስከ ዛሬ ኬር እያልን አብረን እንቀጥላለን። እዚህም አለን። የማህበረሰቡ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን እናደርሳቸዋለን ኬርታ

ያንቺ የኔ የሁላችንም የጋራ ሀብት ነው። ኬርታ የጋራ ሰላማችን ነው። በጣም ጥሩ ነው። ትልቅ ቦታ እንደርሳለን። ኬርታ ዓለም አቀፍ ድምፅ፣ ከዚህ ጀምረናል፣ ከዚህ ተነስተናል፣ ትልቅ ቦታ እንደርሳለን። ሁሉም ወገን ንሰላው ናሰላው ናሳላው ኬርታ ብለን ቃሉን ስያሜ በማድረግ ዓለም አቀፍ ድምፅ ለማድረግ መጥተናል። ኬርታ ዓለም አቀፍ ድምፅን ላይክ ሰብስክራይብ እና ሼር ስለሚያደርጉ እናመሰግናለን። መሰግናለን ኬርታ ዓለም አቀፍ ድምፅ